ማለት ነው። ይከሳት ይጠቁር ነው። በነገራችን ላይ መሙን በውስጡ ይዞት አይከሳም፣ አይጠቁርም። ይሄዲስ ተፈጥሮ ነው። እኔ ማለት በርሜ በልጠዋለሁ፣ አብረን ፋብረን አድርገናለን። እንደዚ የሚጠጣም እንደዚ የሚሰክርም እንደዚ የሚቅመም ልጅ አይደለም። ሀቂቃ ማለት ነው። የምር ግን አሁን እዚህ ላይ ሰው ማለት ወይንም አልከሳምና ወይንም እንደዛ አልጥቁርቁር አላለምና በቃ አልቸገረውም ነው የሚሉት። እሺ ተፈጥሮ ነው። ልጅ ምን ያደርገው ጥቁረቱን እና ከሳቱን፣ አይከሳም ውስጥ ያለኝ ወላሂ ነው ምላችሁ። ይሄው አካውንቲ ውስጥ ይህኸው አካውንቲ ውስጥ አንድ የሚኪ አካውንት የለም ማለት ነው። አንድ ሚኪ እኔን ካርድ አልሞላውለትም። ቡና እንኳን አልጠጣም። ቀርጾኝ ፈጣሪ ርዳ ብሎኝ ነው የሄደው። ቡና እንኳን አልጠጣም። ኧረ እንጠጣን በለው ብሎ እንኳን ከደርቢያ ናገረኝ የለም። ትቶን ሄደ እሱ ነዳ። በጣም ብዙ ሰዎች ናቸው። እኔ ራሱ በውስጥ የሆነ ኮሚሽን ተቀብለ ያሆነው እንጂ እንደዚህ አይነት ብለው እንትን ያሉት እኔ ሲጀመር ይሄ የመጀመሪያ ስላልሆነ አንሳይ ምንም ችግር የለውም። በእኔ ጉዳይ ችግር የለውም። አንተ ራስ ጉዳይ ነው። እኔ እንደዚህ አድርጉልኝ አይደለም ምን ማርጉልኛ አይደለም፣ እንደ ብራሱ ነው። በጫራሳት ፊልም በነክራችሁ በዛው አጋጣሚ እኔ ተኮላታ ትፍኔ ተቀመጥኩት የው ስድስተኛ ምን ሰባተኛ ምን እንያስቆጥርኩ የመጣሁ ነው። ለምን እኔ ለምን እንዴ? ለኔ ቁጥር የለም እንዴ? እንዳንተ ሁለት ቀጣይ አሚካይ ሰላም ነው። እንዴት ነው ወላ አርግ ያለው ብለ አመነችልኝ። ከዚህ ውጪ ሌላ ያሸችች ነገር አለ። ሼም ያዛት ሴት ናትና ሼም ያዛት ቃል። መጀመሪያ አላደረግንም ብለሽው ከሁለት ሳምንት በኋላ ማድረጋችሁን አምነሻል፣ ነግረሻል፣ ይሄን ብለሻል። ነው ነገር ያለው ምንድነው? በጣም በቃ ሰላም ይስጭኛል፣ ለመነኝ ማለት በቃ ይሄ ነገር ያው አይን ነገር እንኳን አይደለም፣ ለባልሽ ማለት ነው፣ ለራስሽም ደግመሽ ማለት በቃ ያለፍኩት ነገር ነው። ለምን ነግሯለሁ? ጥቅም ኖሮት ነው ብዬ አላሰብኩም ነበር። ገባሽ? ከዛ ስዊ ሰላሙንማ የሚሰጠው ከሆነ ያለፈ ታሪኬ ነው ብዬ ነገርኩትኝ። ገባሽ? ግን እሱ ታዲያ በቃ ይሄን ፋይል እንዘጋዋለን፣ እውነታውን ያለውን ነገር ከነገርሽት ሲለኝ ኦኬ ብዬ ነገርኩት። ሰላማችንን የሚሰጠን ከሆነ ብዬ ነገርኩት። ስነግረው ጭራሽ ብሶ ነው እየመጣ ያለው በጣም ማለት ነው እኮ ማለት እሱ ሰላም የሰጪ ማለት ከኤክስሽ ጋር ሴክስ አድርጋችኋል አላደርጋችሁም የሚለውን ነገር ግን ያለፈ ታሪክ ነው ዞሮ ዞሮ ለዚህ ነው ጋይስ ሁሌ የምላቱ ሴትና ወንድ ጓደኛ ብሎ ነገር የለም እላችሁ። ለዚህ ነው መዘዝ ስለሚያመጣ፣ ብራዘርሊ ሲስተርሊ ገለመሌ አትበሉ። በቃ ሴት ጓደኛ ከሴት ጋር፣ ወንድ ጓደኝነት ከወንድ ጋር። ሲስተርሊ ብራዘርሊ ገለመሌ እንደዚህ አይነት ጣጣ ያመጣል። ትዳር ስትይዙ፣ ፍቅረኛ ስትይዙ እንደዚህ አይነት ሙሽኪላ ያመጣል፣ ችግር ያመጣል። ለዚህ ነው ወንድ ጓደኛ ስትያዙ ብራዘርሊ እያላችሁ ምላችሁ። አሁን ግን እሷ ጥፋቷ ምንድን ነው? መንገሯ ነው አቡ አቡ እኔ ስደውልላት ከእሱ ጋር እያወራሁ ነው፣ ልደውልልኝ አለች ን እሱ ደውሎልኝ፣ ለምን ከቤተሰብ ጋር ሆ ዘግቼ ነው የትም እሱ ሲደውልልኝ ዘግቼ ነው የምመጣው ነበር ነው እንጂ ዘግቼ ነበር ነው እንጂ የምለው እሱ መጀመሪያ አካባቢ ይህ እንደዚህ አይነት ነገር ከማውራቴ ምን ከማለቴ በፊት ማለት ነው ብሬንም ለማስመለስ